ሰዎች በእውቀት ተራቀው ወይም በፈጠራ ችሎታቸው ተመንድገውና አእምሮአቸውን ለአዳዲስ ሐሳቦች ብቁ አድርገው ሲገኙ አዋቂዎች፣ ጠበብቶች፣ አለፍ ሲልም ፈላስፎችና ሳይንቲስቶች የሚል መጠሪያን ገንዘብ ያደርጋሉ። የሰው ልጅ ዕለት ዕለት ለኑሮዬ ይበጀኛል ለምመረው ሕይወትም ይጠቅመኛል ያለውን የእውቀት መንገድ በመከተል በትምህርት ራሱን ያሳድጋል፣ አእምሮውን ያጎለብታል፣ ሐሳቡን ይሞርዳል። እንዲህ ያለ ሁሉ ነገር ከማሰብና ከማሰላሰል ደግሞም በእውቀትና በፍልስፍና ከመራቀቅ ጋር ይገናኝ ይሆናል። ሰው ብቁና የተሟላ እውቀት ሊኖረው ይችላል። በሳይንስ ምርምር፣ በሂሳብ ስሌት፣ በሕክምና፣ በምህንድስና፣ በፖለቲካ ዘርፎች፣ በጥናትና ምርምሮች፣ በፍልስፍናዎች አለያም በሌሎች የአእምሮ ምጡቅነትንና እውቀትን ጠንካራ ሀሳብንም በሚጠይቁ ዘርፎች ሁሉ አዋቂ ሊባል ይችላል። የሰው ልጅ እውቀትና ምርምርም ከጊዜ ወደ ጊዜ በብዙ መልኩ የሚለዋወጥና እድገቱም የማይገታ ሆኖ እናገኘዋለን። አስደናቂ የሚባለውና የሰው ልጅ የአእምሮ ምጡቅነት ማሳያዎች የእጅ ስራ ውጤቶችና እውቀትና ምርምር የወለዳቸው የፈጠራ ውጤቶችም በጠቅላላው ሰዋዊ መዋቅርና ሀሳባዊ ፍልስፍና ውስጥ ተጠቃሽ ናቸው። እናም ምድራዊው ሰው እውቀትንና ብልህነትን ፍልስፍናንና ምርምርን ጥበብንና ጥበበኛነትን ሊለማመድና ሕይወቱንም በእውቀትና በስና መክንዮ ሊመራ ግድ ነው። ከሁሉ በላይ ግን አንድ ነገር እንዲኖረው ይጠበቃል። ታዲያ ይህ ነገር የሰው ልጅ ምልዑ እንዲሆንና ሐሳቡም ሆነ ተግባሩ የተወደደ ሆኖ እንዲዘልቅ ከፍተኛ ሚና እንዳለው ይነገራል። ይልቁንም በዚህ ዘመን እጅግ ተፈላጊ ችሎታ መሆኑንና በየጊዜው እያደገ የመጣ እንደሆነም የተለያዩ ጥናቶች ያስረዳሉ። ይህ ጉዳይ በእርግጥም ሰብአዊ ማንነትን ሙሉ የሚያደርግ ነው፤ የስሜት ልህቀት ወይም ስሜታዊ ብልህነት ይባላል። ኢሞሽናል ኢንቴሊጀንስ ሳይንሳዊ መጠሪያው ነው። የዛሬው የሥነ ልቦና ጉዳያችን ይህንኑ ጉዳይ ይዳስሳል። አብራችሁን ቆዩ። ኤሞሽኖ ኢንቴሊጀንስ ስሜታዊ ብልህነት ወይም የስሜት ልህቀት አብሮን የሚወለድ ልዩ ክህሎት ሳይሆን የትምህርት ውጤት ነው። በተለይም እንዴት ራሳችንን እንገልጻለን በሚለው ሐሳብ ላይ ይመሠረታል። ይህም ስሜቶቻችን ከእኛ ጋር ባላቸው የእድገት ደረጃ መጠን ያለንን መረዳት የሚያጠቃልል ነው። ከልጅነታችን ጀምሮ አብረውን በሚያድጉ የስሜት መለዋወጦች ስሜታችንንና ፍላጎታችንን የምንቆጣጠርበት ብልህነት መሆኑ ነው ይሄኛው ሀሳብ። ሌላኛው የስሜት ልህቀትን የሚያሳድገው ጉዳይ ደግሞ ባህል ነው። ዕለት ዕለት ራሳችንን የምናስተምርበትና በቴክኖሎጂ ፍጥነት ልክ ስሜታችንን የምንገራበት መንገድም ጭምር ነው። አንዳንዶች በህይወታችን ውስጥ እጅግ ጠቃሚ ናቸው የሚባሉ ጉዳዮች ካሉ በእርግጥም እርሱ ቀዳሚ ሆነ ይሉታል። ሌሎች ደግሞ ህይወታችንን በእውቀትና በምክንያታዊነት መምራት በጎ ነገር ነው ከተባለ የማሰብ ልህቀትን የስሜት ብስለትንና ብልህነትን ገቢራዊ ማድረግ ደግሞ እጅግ በጣም አስፈላጊው ነው ሲሉ የጉዳዩን ጠቃሚነት ያብራራሉ። የዘርፉ ምሁራንና የስነልቦና ባለሙያዎች በበኩላቸው የስሜት ልህቀትን አንድ ሰው ከግለሰብ ከቡድን ከማኅበረሰብ ጋር ባለው ግንኙነት ወይም በሥራ፣ በትዳር፣ የቤተሰብ አመራር ኃላፊነትና ሃይማኖታዊ አገልግሎቶች፣ እንዲሁም የንግድ ግንኙነት ማኅበራዊ ክንውኖችና ተፈጥሯዊ መስተጋብሮች፣ በተጨማሪም በልዩ ልዩ ግንኙነቶች ወቅት የራስን ስሜት እንዲሁም የሌሎችን ስሜት በመረዳት ማወቅ፣ መቆጣጠር፣ ማረጋጋትና ከመልካምነት እንዳይጎድል ማድረግና ዓላማውን እንዳይስት አጠቃላይ እንቅስቃሴውንና ሂደቱን የማሳለጥ የመቆጣጠር ብቃት ነው ብለው ይገልጹታል። ከሰው ጋር መኖር፣ ከሰው ጋር ስራን አሳልጦ መስራት፣ የማስተባበር ብቃት፣ የመስራት ብቃት፣ የመግባባት ብቃት፣ እነዚህ ነገሮች እጅግ አስፈላጊ እንደሆነ ሳይንሱ በደንብ አምኖበታል። በእርግጥ ሳይንሱ የሚያስቀምጣቸው የብቃት አይነቶች አሉ። ወይንም የልህቀት አይነቶች ብሎ የሚያስቀምጣቸው አራት መሰረታዊ የልህቀት አይነቶች አሉ። የማሰብ ልህቀት ብለን ያስቀምጥ ነው ማለት ነው። ሁለተኛ ደረጃ ላይ ደግሞ የሚያስቀምጡት ኢሞሽናል ኳሽንት ወይንም ደግሞ የስሜት ስሜት ልህቀት ብለን ያስቀምጥ ነውን ማለት ነው። ከዛ ይቀጥልና ደግሞ ስፕሪቹዋል ኳሽንት ይሉታል ወይንም መንፈሳዊ ልህቀት ብለን የምናስቀምጠው አንድ ሰው ማሟላት ከዛ ፊዚካል ኮሸንት ብለው ደግሞ ያስቀምጣሉ ወይንም ደግሞ አካላዊ ልህቀት ተብለው እነዚህ በሙሉ ተደምሮ የአንድን ዜጋ ማንነት ይወስኑታል። የማሰብ ልህቀት ከተግባራዊ ውሳኔ አሰጣጥ ጋር የተገናኘና እውነታዎችን የመረዳት የማወቅና የመተንተን ሂደት ነው። ስሜታዊ ልህቀት ደግሞ የራስን ስሜቶች መግዛትና የሌሎችን ሰዎች ስሜትና ምርጫ መረዳትም ነው። ጥናቶች እንደሚያመላክቱት የስሜት ልህቀት ከማሰብ ችሎታ የተሻለ እንደሆነና ምልወጥ የሚችል አብሮንም የሚያድግና የሚሻሻል ነው። የስሜት ልህቀት መዳበር፣ ማደግና መጎልበት የሚችል መሆኑን ማመን በራሱ የስሜት ልህቀትን ለማሻሻል እንደሚረዳም አስረግጠው ይናገራሉ። በዘርፉ ጥናት ያደረጉ ባለሙያዎች የስሜት ልህቀትን ሲያብራሩ ራስን ማወቅ የሚለውን ያስቀድማሉ። ራስን ጠንቅቆ መረዳት ስሜትን ለመግራት አይነተኛ ሚና እንዳለውና በተለይም ሰዎች ስለ እኛ ያላቸውን ስሜት ማወቅ የሚያስችለን ዋነኛ ጉዳይ እንደሆነ በማንሳት በግል ራስን ማወቅና መገንዘብ ማስተዳደርም ተመራጭ ነው ይላሉ። ሌላኛው ደግሞ ራስን መግዛት ነው። ራስን መግዛት ማለት ራስን ማሸነፍ መሆኑን በማስታወስ ራስን ለመግዛት የተቀመጡ ጠቃሚ ነጥቦችን ይዘረዝራሉ። እነዚህም የተደራጁ መሆን፣ ዓላማን ማወቅ፣ የጊዜ አጠቃቀም የራስ ተነሳሽነት፣ ጭንቀትን ማስተዳደር፣ ተጠያቂነትና የምንሰራውን ማወቅ የሚሰኙት ናቸው። ስሜቱን መግዛት ሲችል፣ ሌላውን አካል መረዳት ሲችል፣ ከሌላው ጋር ተግባብቶ መስራት ሲችል፣ ሀሳብ መቀበል ሲችል፣ ምክንያታዊ ወይም አመክኗዊ አስተሳሰብ ሲኖረው፣ በምክንያት በስሜት ሳይሆን በስሜት ተነስቶ ዘራፍ ያዘው ልቀቀው ሳይሆን በምክንያት መስራት ሲችል፣ እንደገና ሳይንሱ ደግሞ የሚለው ራሽናል ማይንዱን ያሰለጠነና ያሰራ ሰው ሲሆን ማለት ነው። ያ ራሽናል ማይንድ ማለት ኢሞሽናል ማይንድ ወይ ኢሞሽናል ብሬን ፓርት አለን እንደገና ደግሞ ራሽናል ብሬን ፓርት አለን ያ ራሽናል የሆነውን ብሬን ከኢሞሽናል ብሬኑ ጋር አንድ ላይ አስተጋግዞ ወይንም እኩል ለኩል ይዞ ሲሄድ አንድ ሰው የስሜት ልህቀት ባለቤት ነው ተብሎ ይታመናል። ዋልት ዊትማን የተባለ የስነልቦና ልቦና ሊቅ የቆሰለውን ሰው የሚሰማውን ስሜት አልጠይቅም፣ ይልቁንም እኔ ራሴ የቆሰለው ሰው ሆናለሁ በማለት ርኅራሄ ከስሜት ልህቀት የሚመነጭ መሆኑንና የሰውን ችግር እንደ ራስ አድርጎ መቁጠርን እንደሚጠይቅ ያብራራል። እናም የስሜት ልህቀት እንዲኖረን ከተፈለገ ራስን በሰው ጫማ፣ በሰው ሁኔታ ልክ ተመልክተን ርኅራዬ ማድረግ እንደሚገባን ግንዛቤን ያስጨብጣል። ዳንኤል ጎልማን የተባለው የሥነ ልቦና ምሁርም ቢሆን ይህንኑ ሐሳብ ይጋራል። ነገሩ ግን በዚህ ብቻ የሚቆም ወይም የሚገደብ አይደለም። በግል ሕይወታችን፣ በቤተሰብ ሕይወታችን፣ ከሌሎች ሰዎች ጋር በሚኖረን የጋራ ግንኙነት፣ በሥራ ቦታና ከባቢያችን፣ በጠቅላላው በዕለት ከዕለት የሕይወት ጉዞ ሁሉ ስሜትን መግራትና መቆጣጠር፣ ብልህ መሆንና አስተዋይነት በእጅጉ ያስፈልጉናል። ለመሆኑ የስሜት ብልህነት ወይም ስሜታዊ ልህቀት ምንድን ነው ቢባል፣ ግን ራስን ማወቅና ስሜትን መረዳት ወይም ለሚሰማን ስሜት ትክክለኛ እውቅና መስጠት የሚለው ምላሽ ሆኖ እናገኘዋለን። የስሜት ብልህነት ማለት ሰዎች የራሳቸውንም ሆነ የሌላውን ሰው ስሜት ማወቅ፣ መረዳት፣ ደግሞም መቆጣጠር፣ መግዛት፣ ብሎም ደግሞ ወደ ተሻለ ወደ ላቀ ነገር የማድረስ ብቃት ማለት ነው ባጭር የሌሎችንም ማለት ነው ሌሎችንም መረዳትን ያካትታል። ራሳችንን መረዳት ያካትታል ማለት ነው። የስሜት ልህቀት የራስንና የሌሎችን ስሜት የመረዳትና የማስተዳደር ብልህነት ነው። በተጨማሪም የስሜት ብልህነት ሁለት ነገሮችን የማወቅ ጉዳይ ሊሆን ይችላል። የመጀመሪያው እኔ የሚሰማኝ ስሜትን መለየት የሚለው ሲሆን፣ ሌላኛው ደግሞ ሌሎች ሰዎች ይህንን ስሜት እንዴት ተረዱት የሚለውን ማወቅ ነው። ይህም ሁነቶችን ተከትሎ ምን እየተሰማን እንደሆነ ውስጣዊ ስሜቶቻችንን ማጤንና በቃላት መግለጽ መቻላችንን ያመለክታል። ስሜቶቻችን የሰውነት ስርዓታችንን የመወሰን አቅም አላቸው፣ እንደሚሉት የዘርፉ ባለሙያዎች። ራስን የማወቅ ልምድ መኖሩ ደግሞ የሰውነት ስርዓትን ወይም አካላዊ እንቅስቃሴን ከአእምራዊ ሐሳብ ጋር ማጣጣምን እንደማስጠበቅ ነው ይላሉ። ለዚህ ነው አሌጂቲሚያ የሚባል ሥነልቦናዊ ችግር ያለባቸው ሰዎች ምን እየተሰማቸው እንደሆነ ይህ ነው ብለው መናገር የማይችሉት። በዚህ ምክንያት ብዙ ተግዳሮቶች ሲገጥሟቸው ይስተዋላልም ይባላል። ቁም ነገሩ ግን ስሜቶቻችንን በቅጡ ከተረዳንና ካጤንን በኋላ መግራት እንድንችል የሚጠበቅ መሆኑ ነው። ነገሩ ልክ አርስቶትል መናደድ ቀላል ነው፣ ግን ይሄን ንዴት በትክክለኛው ቦታ፣ ትክክለኛው ሰው ላይ፣ ለትክክለኛው ዓላማ በተመጠነ ሁኔታ መጠቀም ችሎታን ይጠይቃል እንደሚለው ያለ ነው። እንዲህ ያለው ችሎታ ያላቸው ሰዎች ወይም ስሜቶቻቸውን አጢኖ መግራት የሚችሉ እነርሱ የስሜት ልህቀት ያላቸው ናቸው የሚያስብላቸውም ለዚህ ነው። People with high emotional intelligence don't listen to words. ከፍተኛ የሆነ የስሜት ልህቀት ያላቸው ሰዎች ቃላትን ከመስማት ባሻገር ስሜትን ይረዳሉ። እነዚህ ሰዎች አቅምን፣ ስሜትን፣ የሰውነት ቋንቋንና ሌሎች ጥቃቅን ነገሮችን ያነባሉ። ብዙም ላይናገሩ ይችሉ ይሆናል። ነገር ግን እያንዳንዱን ነገር ያጤናሉ። ምናልባትም ከነዚህ ሰዎች ስሜትን ለመደበቅ መሞከር ከባድ ሊሆን ይችላል። እነሱ ስሜትን በጥልቀት የመረዳት አቅማቸው የላቀ። ስሜቶቻችን እየተገሩ ሲሆኑ፣ ያኔ ውስጣዊ ሰላምን እንቀዳጃለን፣ እምቅ ችሎታዎቻችን መገለጥ ይጀምራሉ። ስሜታችንን መግራት በመቻላችን የዓላማ ሰዎች እንሆናለን፣ ከግልፍተኛ ውሳኔዎች እንታቀባለን፣ እምቅ ችሎታችንን እንረዳለን፣ ከራሳችን ጋር መናበብ ይቻለናል። ይህ ደግሞ ያበረታናል። በሥራችንም ሆነ በጠቅላላው ሕይወታችን ደስተኛና ስኬታማ እንሆናለን ይላሉ ምሁራኑ። በሌላ በኩል ደግሞ የራሳችንን ስሜቶች ማጤን መረዳትና መግራት ስንችል የሌሎችን ስሜት ማጤንና መረዳት ይቻለናል። ርኅራሄና ራስን ማወቅ የሚሉት ጽንሰ ሐሳቦች ከዚህ ጋር አብረው ይጠቀሳሉ። ለዚህ ነው የሥነ ልቦና ባለሙያዎች የስሜት ልዕልና ላይ ስንደርስ ርኅራሄና እዝነት ያለን ሰዎች እንሆናለን የሚሉት። ሰው የሚያስፈልገው ሌላም ነገር አለ ማለት ነው የሚል ብዙ ዓመት የፈጀ ክርክር ነበር። በዛ ክርክር መሠረት ሲጠና የስሜት ብልህነትም ደግሞ ወሳኝ እንደሆነ ሰዎች የራሳቸውን ስሜት ማወቅ መገንዘብ መቆጣጠር መቻል ብሎም ደግሞ ለሰዎች ያላቸው ሐዘኔታ፣ ርኅራሄ፣ ኢምፓቲ የምንለው ከሰዎች ጋር ያላቸው ግንኙነት ምን ይመስላል የሚለውን በዛ ውስጥ በሚያካትቱ ነጥቦች በጣም አስፈላጊ ወሳኝ የሆነ ከትምህርት ቤት በዘለለ መልኩ ከሰዎች ጋር ደግሞ እንዴት መኖር እንዳለብን እንዴት መመላለስ እንዳለብን ማወቅ መሰረታዊ ነገር መሆኑን። ስለዚህ ሰው የስሜት ብልህነት አለው የሚባለው የራሱን ስሜት ያውቃሉ ወይ፣ በየቀኑ በየደቂቃውም ይፈራረቃል የተለያዩ ስሜቶች እናስተናግዳለን። እነዛን ማወቅ መጀመሪያ ማወቅ ነው፣ መገንዘብ ነው። ከዛ መረዳት አንደርስታንድ ማድረግ ነው። ከዛ መቆጣጠር ነው። ከዛም ደግሞ በትክክለኛው መንገድ ገርቶ ለጥሩ ለውጤት ማድረግ ነው። ስለዚህ ከሰዎች ጋር ባለው ግንኙነት እነዚህ ነገሮች ሁሉ ስለሚታዩ መሰረታዊ የሆነ ነገር ነው ማለት ነው። በእውቀት የተመራ ትውልድ ማፍራት መቻል አለብን። በዚህ ላይ መስራት መቻል አለብን። ልክ አውሮፓውያን እንደሰሩ መጀመሪያ የፈለገውን ነገር ብትሰሪ ስሜታዊ የሆነ ትውልድ ይመጣና ነገር ያጠፋዋል። ሕብረተሰባችን ላይ ግን አልሰራንም። እንዴት ከሰው ጋር መኖር እንደሚችል ግንኙነት ማለት ምን ማለት ነው? ማህበራዊ ክህሎት ማለት ምን ማለት ነው? ርኅራሄ ማለት ምን ማለት ነው? እርስ በርስ መዋደድ ማለት ምን ማለት ነው? መከባበር ማለት ምን ማለት ነው? እያንዳንዱ ሰው ኃላፊነት ወስዶ እነዚህን ክህሎቶች ወደ ህብረተሰባችን ውስጥ አስርጸን ማስገባት ይኖርብናል። ነገሮችን በሌሎች ጫማ ላይ ሆነን መመዘን እንጀምራለን። ለእኛ ብቻ ሳይሆን ለሌሎች ስሜትም ግድ የሚሰጥን ሰዎች እንሆናለን። ከራሱ ጋር መደማመጥና መግባባት የቻለ ሰው ከሌሎች ጋር መደማመጥና መግባባት አይከብደውም ይላሉ። ከላይ የተጠቀሱት ጉዳዮችን ስናዳብር ተግባቦታችን መልካም ይሆናል። ሰላማዊ ግንኙነቶችን መፍጠር ይቻለናል። ይህም የሥራ የትዳርና ሌሎች የሕይወት መስኮቻችንን በአግባቡ እንድንመራ ያስችለናል። እነዚህን ጉዳዮች ከግምት ውስጥ በማስገባት ስሜታዊ ልህቀት ወይም የስሜት ብልህነት አስፈላጊነቱ ከአእምሮ ምጡቅነት ቢበልጥ እንጂ እንደማያንስ መረዳት እንችላለን ሲሉም ይደመድማሉ። እንግዲህ ስሜታዊ ልህቀት ወይም የስሜት ብልህነትና ብስለት በሰዎች ሕይወት ውስጥ ያለው ሚና ወደር የለሽ መሆኑን የሚያሳዩ ጉዳዮች በስፋት ተነስተዋል። የስነልቦና ባለሙያዎች ግን ይህንን ይላሉ፤ ቢቻል በሁለቱም በስሜታዊ ልህቀትም በአእምሯዊ ምጡቅነትም ልህቀት ቢኖረን መልካም ነው። ነገራችን እውቀት ላይ ብቻ ያተኮረ እንደሆነ ብዙ ዋጋ ያስከፍለናል። እውቀቱ ኖሯቸው ነገር ግን ማኅበራዊ ክህሎታቸው ሳይዳብር ቀርቶ ወይም ስሜታዊ ልህቀታቸው ያነሰ ሆኖ ከሰው ይሁን ከራስ ጋር ተግባብቶ መኖርና መስራት ያቃታቸው ብዙዎች ናቸውና፣ ስለዚህ ዕውቀታችን የተሟላ እንዲሆን ከፈለግን በእርግጥም ስሜታዊ ልህቀትና የስሜት ብስለት ያስፈልጉናል።